ተመልካቾች በብዙ ፍጋት፣ በብዙ ድካም፣ በብዙ ለና እግዚአብሔር አንዳንዴ ይሄ ነገር ሊያስተምራችሁ ሲፈልግ ከሆነ ነገር የሚጠብቃችሁ ሲፈልግ እግዚአብሔር መከታ አለውና እግዚአብሔር ረዳን ተመስገን ግን በቃ የማይረሳ ጊዜ ነው ያሳለፉት። እግዚአብሔር ፊት ብትነት እንደ ይሄ ፊት መስታወት ነው የሚሰራ በላም አሁንም እኮ እንደዛ ነው ማለት ማደር ማለት በእናንተ ቦታ ሆናችሁ አስብ ከባድ ነው ግን እግዚአብሔር እረዳ። ቃላት የለኝ እውነት ለመናገር በጣም ግን በቃ ለትልቅ ትምህርት፣ ትልቅ ትምህርትም ምንም ቢሆን በጊዜ መገኘት ላይ የመሰለ ነገር የለም። ከእናንተ ተገኝቶ ቁጭ ማለት ነው የመሰለ ነገር የለም። ሰላም አንደኛ ነገር፣ ብዙ ነገር፣ ብዙ ነገር እና ተመካቾች አሁን እንዲነሳ ነው፣ በእንግሊዝኛ ሲል ሰምቼው ነው። እና በጣም የሚገርም ነው። በጊዜ መገኘት ላይ የመሰለ ነገር የለም። ከዛ ውጭ ዋጋ ምንም ነገር ዋጋ ያስከፍላል። ያብሶ ታይም አለማክበር በጣም ዋጋ ያስከፍላል። ማለት ከዚህ በህይወታችን ትልቅ ኤክስፔሪንስ እና በቃ ማን ነው የረሳው? ጊዜ እኔ የመጀመሪያ ፍላይቴ ነው እና የማይረሳ ነገር ነው ያጋጠመኝ። ግን እንኳንም ምግዝ ይቀርቦና እንጂ እኔ ሌላ ሀገር ቢሆን ኖሮ አብድ ነበር። በቃ በጣም በጣም በጣም በጣም ብዙ ነገር አብረን ለመ

አንቺ እኮ ለመጀመሪያ ጊዜ ስለሆነብሽ ነው እንጂ እኮ እንደዛ አይደለም የሚያስበው ሰው። ለማንኛውም አቤት እዛ ጋር ያው የሰው ፕራይቬሲ እንዳንቀርስ ተመልካቾች እንጂ እናሳያችሁ ነበር እንደተሰማው ምናምን እያንዳንዱ ነገር በደባር ድምፄ እንዲሰማቸው ብዬሽ እኮ ነው። ለማንኛውም ተመልካቾቻችን

ከዚህ ነው የሚጀምረው። ከፎጣ ሙቀት እንዳለ ስላወቁ ይሄ ፎጣ እና አልገባችሁም እንዴ ነው? ቅዝግዝ እያልክ ያለው የሚጠጣልህ እዚህ ጋር ነው።

ከዛ አዳር ዳሯን ነቀል ነቀል አደረጋት እና አዲስ አደረጋት፣ አለ አሁን በሜካፕሽ እንደት ነው የምታደርጊው? ነው ምንም ምንም። በጣም የሚያምር ግቢ ነው ተመልካቾች፣ በጣም የሚያምሩት፣ በጣም በጣም ከምላችሁ በላይ በጣም የሚያምር ግቢ ግሪን ኤሪያ ነው። ይሁ እንዳያችሁ ነው ተመልካቾች። እንግዲህ ሆቴል ደግሞ ቆንጆ ሆቴል ችግር የለም ምንም። እና ተመልካቾቻችን፣ አሁን ወደ ሩማችን እንሄድ ነው። ሩማችን ብስኩት የሚበላ ነገር መስሎኝ ተቀብኝ ልበላ። ግቢው በጣም የሚያምረው ወይ አዲስ እንኳን ደስ ያለህ። ገብተናል ወንድሜ፣ እንኳን አብሮ ደስ ያለን። እንዴት ነው? በቃ አሁን ወደ ሩማችን እየገባን ነው። ሆቴሉ እንዴት እንደሚያምር ፓራዳይዝ ማምጣት እንጂ መቀረጽ አይቻልም። በጣም መቀረጽ አይቻልም። እይታው የሚገርም ነው። ደግሞ ግን አዲስ እግዚአብሔር ምክንያት አለው። ምክንያቱም ዝናብ እየጣለ ነው እና ምክንያት አለው እንግዲህ በቃ

የአበደ ቪው ነው። የአበደ ቪው ጠዋት ላይ አቤላ ተመችቶ ትዩቅ አይ፣ ፍለፊት ፍለፊት ነው። አቤላ ወንድማችን ጦጣ የቱ ጋር ነበር? ጋይስ በጣም የሚያማምሩ ልጆች ናቸው። አርባ ምንጭ ቀመጣችሁ እዚህ ሰዓት መጡ። ወይም እዚህ ሳታርፉ እንዳትሄዱ። ምክንያቱም ሙሉ ከተማዋ የሚታየው እዚህ ነው እና ለመዝናናት ስትመጡ ሞር ደሞ የምታርፉበት ሞቴል ወሳኝነት አለውና እግዚአብሔር ይስጣቸው። እንግዲህ ፓራዳይስ ሆቴል ይኸው እኛን ተከባክቦ ኦሬዲ ወደ ክፍላችን እያስገቡን ነው። በጣም አሁን ማታ እነዚህ ደግሞ ፕራይቬት ፕራይቬት የሆኑ ናቸው መሰለኝ፣ እያያችን ልክ እንደውጭ ቤቶች ናቸው። ልክ እንደውጭ ቤቶች ናቸው። በጣም የሚያምረ ተመልካቾች እንግዲህ ሁለት መቶ አስራ ሁለት የሆነ ተመልካቾች የሆነ ቤታችን ሁለት መቶ አስራ ሁለት አስራ ሁለት አሪፍ ቦታ

ለሱ ጋር ነው ጉብኝት ሰው እያደረኩ በብዛት ቱሪስት እዚህ ጋር ነው ማለት ይቻላል። ቱሪስት እዚህ ውስጥ ነው ማለት ነው። አዎ፣ አርባ ምንጮች አሉት እዚ ውስጥ ነው ማለት ነው። አዎ፣ ዋና አለ የተፈጥሮ ዋና ስላለ እዛው ዋናው በብዛት ሰው ይሄ ደግሞ በቅጠል ጋር ውሃው

አይገኝም አይ የሚገርም ነው። ይሄ ነጭ ነው። ይሄ ግን ዲፍሬስ ነው። ልዩነት ይታወቃል። ይሄ ዲፍሬስ ነው። ስለዚህ ይሄ በቃ እዛው ነው እንደ ታቆረ እዛው ነው። ይሄን ደግሞ እዛው ነው። አይገናኙ አይገናኙም። ያዝገኝ ድድ ይባላል ነው እዛ መውቀት አይቻልም። ምንም አይ የሚ ወደ ነው ራራ ዘብራዎቹ ምናምን ያለበት ቦታ ከዚህ ከተራራው በሰ ጀርባ ጀርባ ነው ያለው ከተራራ ስለዚህ ሜዳ ነው። ደስ የሚል ቦታ ነው ራሱ እሱ ማለት ነው። ደስ ይላል። እንግዲህ አርባ ምንጭ መጣችሁ፣ በጣም እናመሰግናለን። ሰርቪሳችሁ በጣም ደስ ይላል፣ ግቢው በጣም ደስ ይላል። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። እናመሰግናለን። እሺ እሺ። እንጃ ለካ እዚህ ነው የበረርኩት፣ ሳርማ የሆነ ጫካ ነገ ውስጥ እንደበረርኩት ይለኛል እና የት ነበር የበረርኩት እያልኩ እራሴ ጠይቅ ነበር። እግዚአብሔር ግን የበረርኩበትን ቦታ ሊያሳየኝ እዚህ አመጣኝ። ተመስገን። ተው ተው ተው ነው ቆንጆ ጊዜ የምናሳልፈው ፣ ስለዚህ አሁን ደክሞናል። ትንሽ ሳይመሽ እና ሳይዘጋ ሞር በደንብ አድርገን እናጣጥም ስሜቱን ብለን ነው የወጣን እንጂ እውነት ለመናገር አየሩ እንትን ድካሙ የሚያስወጣር ነው ማለት ነው። እና በጣም ካየሩ አንጻር ከድካማችን አንጻር በጣም በቃ ማረፍ የሚገባ አሁን ቤት ሁሉን እንዲነበር ነው። ግን አየሩ በቃ ውይ በጣም ደስ ይላል። የእረፍት ስሜት ነው ተስማል። በጣም ደስ የሚል እዚህ ደግሞ መምረጣችን በጣም በቃ ትልቅ ውሳኔ ነው። ምክንያቱም ይሄንን ተፈጥሮ ካላየን ምን ትርጉም አለው? አዎ አንዳንዴ እኮ የሚያስደስተው እንደዚህ ማየቱ ምን ማለት ነው። ስለዚህ ተመልካቾች እንግዲህ የሷ ሜካፕ እናሳያችሁ እስቲ። ምንም አልሆነም። አይገርም ማለት ትንሽ አይኔ ጋር እንደውም ሳይሆን ትንሽ ነው ትንሽ ነው። ስለዚህ የሚስተካከሉን አስተካክል። ስለዚህ ተመልካዮቻችን አሁን ገብተን እረፍት እናድርግና ትንሽ ሻወር ውስጥ ሰዓቱም ገና ስለሆነ እንትን እንላለን። አዎ በጣም እናያለን። ስለዚህ ተመልካዮቻችን ተመልሰን እንመጣለን። ስለዚህ እግዚአብሔር ይመስገን እግዚአብሔር ሁሉን ያደረገልን። ቀጣይ ፎቶ ነው። ቪዲዮቻችንን እንግዲህ በሚገርም ሁኔታ አሳልፈን እናንተም የምትደሰቱበት እኛም የምንደሰትበት እንደሚሆን ተስፋ አረጋለሁ። ተመልካዮቻችን ለማንኛውም አሁን ከብተን ረፍት እናርግ ማለት ነው። ትቀጣይ ወይ ነገ ወይ ማታ እንዲሁም ደግሞ የሆነ ሳለ እንግዲህ እንገናኛለን ማለት ነው። ሰላማችሁ ብዙት ይበልልን። ሰላም ለሀገራችን። ይመቻችሁ።